ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፖክስ የተያዘ ሰው ተገኘ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የሃለታ ቤተሰቦች በሰበር ዜና መልክ የኢትዮጵያ ጤና አጠባበቅ ኢንስቲትዩትና የኢትዮጵያ ጤና ሚኒስቴር ያወጣውን መግለጫ እናሳውቃቸዋለን። ምልክቶቹን እንዲሁም ደግሞ በጥንቃቄ መደረግ ያለባቸውን ነገር አሳውቋል። ከመጨረሻው አብሯችሁ እንድትቆዩ በአክብሮት እንጋብዛለን። በኤምፖክስ የተያዘ ሰው በኢትዮጵያ ሞያሌ ከተማ ተገኝቷል። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኤምፖክስን አስመልክቶ በጋራ መግለጫ ሰጥተዋል።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 እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። የኤምፖክስ ወይም ደግሞ የዝንጀሮ ፈንጣጣ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉትን ምልክቶች በሚታዩበት ወቅት ወደ ጤና ተቋም መሄድ አለበት ተብሏል። ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋም በመሄድ ተገቢውን ምርመራና የሕክምና አገልግሎት እንዲያገኝ ጥሪ ቀርቧል። እንዲሁም የግልና የእጅ ንጽህናን በመጠበቅና ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ ማድረግ ይገባል ተብሏል። በአሁኑ ወቅት የበሽታ በተወሰኑ ቦታዎች ብቻ የታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠል ይችላል ያሉት ጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ናቸው። ወቅታዊ መረጃዎችን በአግባቡ በመከታተል ህብረተሰቡ ራሱን እና ቤተሰቡን ከዚህ በሽታ እንዲጠብቅ አሳስበዋል። ከስምንት ወራት በፊት የሶማሊያ ክልል ጤና ቢሮ ዓለም አቀፍ የህብረተሰብ ጤና አደጋ ተብሎ በታወጀው የዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተጠረጠረ አንድ ግለሰብ በለይቶ ማቆያ ውስጥ እንዲሆን መደረጉን አስታውቆ ነበረ። በተላላፊ በሽታ የተጠረጠረው ግለሰብ ናሙና ለተጨማሪ ምርመራ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት መላኩን የክልሉ ጤና ቢሮ በጊዜው ተናግሮ እንደነበር ይታወሳል። ይሁን እንጂ የጤና ቢሮ ምክትል ኃላፊ እንደገለጹት የኢምፖክስ ምልክቶች የታዩበት ግለሰብ የተገኘው በክልሉ ቀብሪ በያ ወረዳ ነው። ይሁንና በግለሰቡ ላይ የታዩ ምልክቶች የኢምፖክስ በሽታ ስለመሆኑ እስካሁን ድረስ ማረጋገጫ አላገኘንም ሲሉ ተናግረው ነበረ አቶ መሐመድ አሁን ገና ምልክቶቹ በዚህ አካባቢ ስላሉ ግለሰብ እንዲታይ ተደርጎ ናሙና እየተወሰደ ነው ያሉ ሲሆን፣ እንዲሁም ገና ምንም ማረጋገጫ የለም ሲሉ ጉዳዩ የተጠረጠረ እንጂ የተረጋገጠ ኬዝ አለመሆኑን ከዚህ በፊት ተነስተው እንደነበር ይታወሳል። በሽታውን አስመልክቶ የዓለም ጤና ድርጅት የዓለማችን ስጋት ነው ያለው የዝንጀሮ ፈንጣጣ በሽታ ክትባት በጥቂት ቀናት ውስጥ በአፍሪካ መሰጠት እንደሚጀምር የአፍሪካ ሲዲሲ አስታውቆ ነበረ። የአፍሪካ ሲዲሲ ባወጣው መረጃ እንደገለጸው በዓለም አቀፍ ደረጃ ከፍተኛ የክትባት እጥረት ቢኖርም ስርጭቱ ያየለባት አህጉር አፍሪካ ክትባቱን በቀዳሚነት ታገኛለች ሲል አስታውቋል። ከዚህ ባለፈ የክትባቱ የዋጋ አይቀመሴነት በርካታ ሀገራት ገዝቶ የማቅረብ አቅም የሌላቸው በመሆኑ በቂ አቅርቦት እንዳይኖር እክል መፈጠሩ ተገልጾ ነበር። ይህ አሁን ባለው ሁኔታ የአንድ ዶዝ ክትባት ዋጋ መቶ ዶላር ወይም በብር አስራ ሁለት ሺህ ብር ገደማ መሆኑን ተሰምቶ ነበረ። የአፍሪካ ሲዲሲ ዳይሬክተር ጄን ካሲያ እስከ መጪው ሳምንት ድረስ በሽታውን በአህጉሪቱ ለመቆጣጠር ዕግድ ማውጣቱን የተናገረ ሲሆን ስርጭቱ በሚገኝባቸው ቦታዎችና ዙሪያ ከዓለም ጤና ድርጅት ጋር በቅርበት እየሰራን ነው ሲሉም ተደምጠዋል። ዳይሬክተሩ አክለውም በመጪዎቹ ቀናት ሁለት ሺህ ዶዝ ክትባት ለድርጅቱ እንደሚቀርብና ተጨማሪ አስር ሚሊዮን ዶ ክትባቶች እንደሚያስፈልጉ ጠቁመዋል። የዝንጀሮ ፈንጣጣ በሽታ በንክኪ በጾታዊ ግንኙነት፣ ልብስ በመጋራት እና በሌሎችም መንገዶች የሚተላለፉ ናቸው ብሎ የተናገረው ልክ የዛሬ አመት አካባቢ ነበር። ይሁን እንጂ በተባለው ጊዜ በቁጥጥር ስር ሳይውል በመቅረቱ የተለያዩ አፍሪካ ሀገራት በዚህ ችግር ውስጥ እየተሰቃዩ እንደሚገኙ የተለያዩ የዜና ምንጮች እየጠቆሙ ይገኛሉ። እንግዲህ ክቡራን ተመልካቾቻችን ጥንቃቄዎቹን እያደረግን እንድንቆይ የኢትዮጵያ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት ውስጥ አሳውቀዋል። ለሁላችን ሰላም